ጋስ አንተ ምን ሆነ ነው? እኛን አታለውን። እነሱ እዛ አለማቸውን ሲቀጩ ነው ያደሩት። እዚህ የመጣው ከአንቺ ጋር ለመተዋወቅ ነው። ስለዚህ የማየ ሌላ ሰራተኛ ቅጠሪ ብላኛለች። ምን አይነት ውሸታሞች ናቸው? እናንተን ለመለየት ሆን ብላ አይደለም ነው? አንቺ ውሸታም፣ ቆይ ምን ብለሽ ነው ያልተፈጠረ ነገር ፈጥረሽ ያወራሹ? ገይም ልገገኝ። ቆይ እኔ ምን አጠፋው? ወይ ስነቶ ስለተናገርኩ ነው? ትንሽ አታፍሪ። ማሆንም ታወራልሽ። እሻው እንደሳለሽ፣ ይው ባዶ ቤት ሆነልሽ። ቆይ ግን ለዛች ታዲያ ሰራተኛ ብለህ ነው እኔ እንደዚህ የምትናገረኝ? አፍሽን ዝጊ። ስሚኝ፣ ከምን በኋላ ስለ አንድ ነገር ታወሪ እናገርልሻለሁ። ቤዛ እሺ። ምንድን ነው የነገርልሽ? መጣሽ ሁሉንም ነገር ነግራኛለች። ቆይ እንዴት እንደዚህ ታደርጊያለሽ? እኔ የምትናገሪኝ ምን እልሻለሁ? ቆይ ለምንድን ነው እንደዚህ የምትጫወቺኝ? ዴቭ፣ በግልጽ የምታወራ ከሆነ አውራ። ፍቅር እማዬ ከቤት ውጭ ብላታለች ለምን ኤላ ቤት በተደጋጋሚ እያደረች ስለነበር የቤቱን ስራ የሚሰራው ጠፋ ስለዚህ የማዬ ሌላ ሰራተኛ ቅጠሪ ብላኛለች ምን አይነት ውሸታሞች ናችሁ ዴቭ እኔ ምንም ያጠፋሁት ነገር የለም ከዚህ በላይ ቆይ እንዴት እስራላችሁ አዳይ አንድ ጥያቄ ልጠይቅሽ የባርኮትን የፍቅር ጥያቄ ተቀብለሽዋል እናንተ ደግሞ ምንድን ነው የተፈጠጣችሁት እኔ ማንንም ፍቅር አልተቀበልኩም የመቀበል ሀሳብ የለኝም። ቆይ ማነው እንደዚ እንደዚህ ያለ? ትላንት ማታ ኤላ ቤት ከባርኮት ጋር ነበርሽ? ኧረ በፍጹም ባርኮት እዛ አልነበረም። ቤዛ እየዋሸች ነው። በአይኔ በብረቱ ከባርክ ጋር አይቻቸዋለሁ። ቤዛ አትዋሽ፣ ትላንትና በፍጹም ኤላ ቤት አልነበረሽም። እኔ ምን ተሰምቶኝ እዛ ቤት እንደሄድኩ፣ በፍጹም የምታውቁት ነገር የለም። ቆይ ለምንድን ነው ከመሬት ተነስተሽ ለዴቭ እንደዚህ አልሽው? ዴቭ እየዋሸች ነው። ውሸታምሺ አብሽን ዝጊ እኔ ምንም የዋሻሁትም ያደረግኩትም ነገር የለም። ዴቭ እንድታምንኝ አልጠብቅም። እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ። ቆይ አደይ ምን አድርግ ነው ምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔ ንመለኝ ዴቭ አደይ ፍቅርም እየዋሹ ነው። እኔ ግን ትክክለኛውን ነገር ነው እየነገርኩ ያለሁት። አደይ ምን አጥፍተሽ ነው? ቤዛ ያልሰማሽውን አትቀባጥሪ። ምንድን ነው ያልሰማሁት? አሁን አውቀሽ ለእናትሽ ያለ የሌለውን ነገር ተናግርሻል። እንድትወጣ አድርግሽው። ኧረ ነገርኩሽ፣ ደግ አደረግኩ አንቺ ስብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያለችውን የውሸት ሄጃለሁ ብለሽ አደይና ዴቭን ለማጣላት ያሴርሽውን አልተናገርሽም። አብሽት ያንቺ ፍታፍ። በቃሽ፣ በቃችሁ ሁለታችሁ ሙት። አረ እዚሁ መዋረድ ውሸት አሙች እኔን መን። ዴቭ ፍቅር እና ደጊዋሽ ነው። እስካሁን የሰማሁሽም ቆጭቶኛል። እሺ ውጪ። በቃ ይኸውልህ ዴቭ። ዝም በይ። ውጡ፣ ውጡ፣ ውጭ። ፍቅር አይ ወንድሜ፣ እነዚህን ሰምተህ አደይን ታስከፋታለህ። አደይ ይቅርታ አድርጊልኝ። እሺ ዴቭ ልቀቀኝ፣ እሄድበት ወዴት ነው የምትሄጂው? ምን ነው የሁሉ ስቃይ በእኔ ላይ፣ እናት እንደሌለሁ ቤት እንደሌለሁ። አሁን ግን የመጣው ይምጣ እናቴ ጋር እሄዳለሁ። ምን? ቆይ፣ ሁሉን እኔ ስለተናገርኩሽ ነው? አዴይ ቤዛ እና ፍቅር እኮ ናቸው የማይሆን ነገር የተናገሩ። ዴቭ እኔ ይህንን ካንተ አልጠብቅም። እኔ የምታውቀኝ ይመስለኝ ነበር። አደይ ይቅርታ አድርጊልኝ። አትልፋ ዴቭ፣ ከአሁን በኋላ እኔን አትተይኝም። አደይ፣ ወንድሜንማ እንደዚህ አታሰቃይ፣ ስርዓት ይኖርሽ ይቅርታ አድርግልኛ ዴቭ። እባክሽ ትተሽኛት ይጂ። ቆያ ለአንቺ እንዴት ሆናል? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበለኝ። ሰራተኛዋ አዳይ እንደተለመደ ነው ክፍል 57 ይዤላችሁ ቅርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ ናኦልን የቤዛን አስጠንቅቆ ነግሯታ ማለት ነው። ከአዳይ ራስ ውረጂ፣ አንድ ነገር ብታደርጊያት ከአንቺ ራስ አልወርድም። እንደ ልጅሽን ተከባከቢያት። አዳይን እንኳን መከፋት አይደለም፣ እንኳን ደብሯት አይደለም፣ አንቺ ነው የምጨርስሽ። እና እኔ ያዝያት እሽሩሉላት ነው አስፈለጋት አው አረባክህ ትለዋለች። እሷም አው የሌላ ነገር አለሽ? አይ በቃ እሺ በቃ እንከባከባታለሁ ብላ ቃል ገብታለች ማለት ነው። ናኦልን እንግዲህ የቤዛን ሂጂ ከዚህ ብሎ አስባረራት ማለት ነው። እንደተለመደው አዳይን ወዳጅዋና አፍቃሪዋን በስተዋል በስዋ በወዳጇና በአፍቃሪኗቷ ብዛት የመጣ እሷን ቤት ትታወጣለች ማለት ነው። እነዚህ ልጆችም ሳይጋደሉ አንድ ነገር ሳይሆንብኝ ብላ አዳይም ከቤት ትታወጣለች። ፍቅርም የሌለም ያለም ነገር ለእናቷ ስልክ ደውላ አዳይ እኮ ከዚህ ቤት አቁማለች ኤላ ቤት እኮ ነው የምታድረው ብላ ለእናቷ ያለም የሌለውን ውሸት ጨማምራ ውርታ ከቤትም አዳይም ወጥታለች። ፍቅርም ውጭ ብላ ከቤትም አባረረቻት። አዳይም በደላላ ወደ ስራ ገብታለች ማለት ነው። ዴቭ ግን አብደዋል። የቤዛን አነቃት። ለምንድን ነው አንቺ እንደዚህ ያደረግሽው? ሞላልሽ እያለ ዴቭን እንግዲህ አባረራት ማለት ነው። ከዛ በኋላ

የማየን የአዳይ ሰራተኛ እንደሆነች አንቺ ካልነግርሻት ከማንም አትሰማም። ስለዚህ አርፈሽ ኮች በይ። አዳይን በጣም ነው የምትወዳት፣ እንዴት ብዬ ላስረዳሽ? ከን የበለጠ እሷ ነው የምትወደው። አይ ሊዱ፣ የአንቺና የእሷ ሁኔታ በጣም የተለየ ነው። ቢሆንማ ለአዳይ ብለህ ብዙ ነገር ታደርጋለህ። ሊዱ አንቺ እኮ ለአዳይ ጥሩ አመለካከት ስለሌለሽ ነው እንጂ። አንቺ ትክክል ሆንሽ አልሆንሽ ለአዳይ አልከራከርም። አጉል ሀቀኛ ሀቀኛ እያጫወተህ ነው ትለዋለች ሊዱም እንደዛ እኮ አይደለም ሊዱ አንቺ። እዚህ ቤት ሁሉም ተባብሮብኛል፣ ባርኮትም ፍቅርም ተባብሮብኛል። እዚህ ቤት ውስጥ ያለሽን ብቸኛ አማራጭ አንቺ ብቻ ነሽ፣ ልታግዥኝ ይገባል። በምን ጉዳይ ነው? ከጎንህ ቆሞ በአዳይ ጉዳይ ነው። አዳይ የኔ እንድትሆንልኝ ልኝ ልታግዥኝ እፈልጋለሁ። መቼ ማላደርገው፣ ከፈለክ ሌላ ሴት ከሆነች አግዝሃለሁ፣ ከአዳይ ጋር መቼ ማላደርገው ብላ ሊዱም፣ ለምንድነው የማታደርጊው? ይላታል ዴቭ። ቆይ ከአዳይ ጋር የግል ጸብ አላችሁ ምንም ጸብ የለንም። አዳይ እኮ ሰራተኛችን ናት። ላንተ እኮ አትገባህም። ስትሴቶች እያለ ነው። ላንተ እኮ አትገባህም ምን አስነካችህ ትለዋለች። ምንም አላስነካችኝም። አዳይን በጣም ነው የምወዳት። ኧረ ሰው እንዳይሰማህ ወንድሜ። ለምንድን ነው ማፍራው? አዳይ እኮ ለኔ ልዩ ሴት ናት። አዳይ እሷ ግን የኔ ያለኝ ፍቅር ምንም ነገር አልገባትም። ማን ስለሆነች ነው ማይገባት? አዳይ ስለሆነች ነዋ። እሷ እኮ እንዳንቺ እንደ ፍቅርም አይደለችም። በላቧ ጥርጋ ቤተሰቦቿ እንጀግና ሴት ናት። መቼም በአዳይ እኮ አላፍርም። ይሄን ያክል የአዳይ አዎ፣ ሊዱዬ አንተ በብሻ አይደል? ይሄማ የሆነማ የጋረ ደህና ነገር አለ እንጂ አንተማ በጤና ልታፈቅራት አትችልም። አሁን መቀባጠሩ ትይና የምታግዥኝ ከሆነ አግዥኝ። እኔ ደግሞ ምን ላድርግ? ትለዋለች ሊዱ። አዳይ እንድትሆን ገዛሽን ያስፈልገኛል። በቃ ብቻዬን አልቻልኩም። ዊ ዴቭ፣ አትልፋ። ለምን ቆመህ አልቀርም። እሷን ለአንተ ለመሆን መቼም አላገዛህም። እሺ አንድ ነገር ንገርሽ አዳይ እሺ ብለኛ ለኛ ከሆነች ከዚህ ቤት ወጥተን ብቻችን እንኖር፣ አንቺም ከፍቅር ጭቅጭቅ ትገላገያለሽ። ማን እኔ ሊዱ ከአዳይ ጋር የምንኖረው እንደውም በዚህ ባህሪ የምትቀጥል ከሆነ ለማየኑ መናገርልህ እስኪ አይሻለሁ እስኪ ንገሪ። መቼም እህቴ ብዬም አልጠራሽም ማልጠራሽም ይላታል ዴቭ። ሁለተኛ እንደውም ከአዳይ ጋር አላይ እንዳላይህ ተናገር ያለ ብላ ሊዱ በተራዋ ለዴቭን ያስጠነቀቀችው ትገኛለች። ዴቭን ደግሞ ምንም ነገር ሊሰማትም አልቻለም። በፍቅር ጠብ ብለዋል። ግን አዳይ ልትረዳዋ አልቻለችም። ሆነም ቀረም አዳይም ከቤት ትታ ወጣለች ማለት ነው። ለካ እኔ ተሳስቼ ነበረ አንቺ ትረጅኛለች ብዬ ያለ ዴቭ። አማረርከው እንዴ ጠብቀኝ፣ ያለች የሌዱ ከኋላ ትሮጣለች። ዴቭም ደግሞ አማረሮ የሌዱን ጣል አድርጋት ወጣ። አዳይና አዳይና ለምለምን እንግዲህ ሁለቱም ምስቃናቸው ከኔ የበለጠ በአንቺ የበለጠ ነው የሚያምርብሽ ያሉ እና አዳይ ምን ያሰብሽ ነው? እኔማ ሐሳቤን ትንሽ ብር ቢያገኝ ምግብ ቤት ከፍቼ ብኖር ትንሽ ሸክም ይቀልልኝ ነበረ። እና ኤላ እናማክረውና ብርሚያን ባደረን ከሆነ በቃ ተመቻችተን ስራ እንሰራለን ብሎ ሊድን ለምለምና አዳይን የተመካከሩ ነበረ። ከዛ በመሃላቸውን ናኦል በራንቋክቶ ኤላ መስሏቸው ነበረ። ናኦል መጣ። ናኦል እንዴት መጣክ? ያሉት ነው ሁለቱም። ተደናግጦ እንኳን ደህና መጣህ ነው የሚባለው። እንዴት ናችሁ? ሰላም ነህ? ናኦል አለሁልሽ። ኬኳ ምን ነው ዛሬ እንዴት መጣህ? ትናንትና ወደ አንቺ ስትመጪ የተካተልኮች ነበረ። የሆነ ነገር ላማክራችሁ ነው። አንቺ እስከምትመጪ አልጠበኩም። አንተማ ቤት ከመምጣትህ አገላገልከኝ። እኔ ብኖር አይደብራችሁም? አይደለም፣ ካዳይ ጋር ብናወራ፣ መቼም ላንቺ ትነግርሻለች። አይሱማ እውነትህ ነው። ከምታሙኝ ሁለታችሁም ላማክራችሁ። እሺ እየሰማክን ነው። አመሰግናለሁ። ኬኮች ምስካኗ አይብቅና፣ እስኪ ምንድነው ስለመጣህ ንገረን። ስለምሰሙኝና ጊዜያችን ነው የሰጠንህ ቀልድ ነው እንዴ? ከኛ ጋር ያስቆጥላለች። አዳይ የሁሉሽ ኬኳ እኔ ብሌል ካጠሁኝ በኋላ መጓጓለት ነገር የለም። ስለዚህ ወደ ውጭ ለመሄድ ወስኝ ያለሁ እንደዚህ ሻላላ ኦል ምን አማራጭ አለኝ? እዚህ ምንም ህይወት የለኝም። እና ህይወት እዛ ያለ ነው እያልከኝ ነው? ቆይ ሀሳብሽ ልትቀይር ይቻልሽ። አዳይ ከሌሌ ጋር እያወራን ነበረ። ብርን ተበድረን የሆነ የራሳችን የሆነ ስራ መስራት አስበን ነበረ። ተስፋ ማድረገው ነገር ይኖረኛል። ስለዚህ እኔ ከእናንተ ጋር መስራት እችላለሁ። አይ እንኳን እኛ ያሰብነው ለሁለት ነው። አንተ ግን ብቻ ማድረግ ትችላለህ። እንደዛማ መሆን ብቻዬን ማድረግ አልችልም። ለምን? እኔ እዚህ ለመቆይም የሚያገዘኝ ሰው ሲኖር ነው። እናንተ የምትከባከቡኝ ከሆነ፣ አሁን እኮ ሶስታችን በደንብ እንመከርበትና ወደ ስራ እንገባለን። እርግጠኛ መሆን እንችላለን። አዋዳይ አንቺ ስራ ሲበዛብሽ እኔና ለምለም ሁሉም ነገር እናስተካክላለን። ከዛ አንቺ ስራ መልቀቅ የለብሽም። እሺና ኦሊ ግን አንተ ገንዘብ ኬት አልጥታህ ነው የሰራውበትን ብር ነበረ ሴቶችን ሸጠ ያመጣው ገንዘብ እንዳይሆን፣ አው ምን ነው እንዴ? እሱ የራስህ ምርጫ ነው። ይሄ ገንዘብ ግን የሴቶች እንደም ያለበት ስለሆነ አውጥተህ አለበጉ አድራጎቶች ብትሰጥ ይሻላል። አዳይ እውነቷ ነው። ምናልባት ይሄ ገንዘብ ብዙ ነገር ልታደርግበት ትችላለህ፣ ግን ምንም የሚጠቅም ነገር የለም። ያለን ገንዘብ የእርዳታ ድርጅት መስጠት አለብህ፣ ከዜሮ መጀመር አለብህ ይሉታል። የምራችሁ ነው እንዴ? አዎ ናኦል፣ የሰው ነገር ያለበት ሁሉ ያንተ አይደለም፣ ይቅርብህ። እኔ ማ ለእናንተ ላማክር ነበረ ግን እንደዛ ካደረግኩኝ ምንም ብን አይኖርብኝም። የምትኖርበትን ብር መቼ ፈጣሪ ያሳጣህም። አንተ ደፈር ብለህ መስራት ነው። በረከሰ ነገር የመጣ ነገር ላንተ ምንም አይጠቅምህም። ምናልባት አልባት እነሱ እሱ የድርጅቱ ከሰጠህ ሀብት ለሀብት አድርጎ ይሰጥሃል። ከዛ የድርጅቱ ስጥ ይሉታል። እሱ ሙፍ እያለ እንደዛ እያላችሁ ግን እውነት ይሆናል። አዳይ እንዳለችው የበርጉ አድራጎቱን አስገባለሁ። ከዛ በኋላ የሚሆነውና ያለን ኤላና ኦልን እንደዛ ያለ ኤላ ይመጣና፣ በጣም ተደናገጡ፣ ሶስቱን ማለት ነው። ከዛ አንተ ቤቴ ውስጥ ምን ይሰራህ ነው? ይለዋል ኤላ። ኦ አንተ ኤላ ማለት አንተ ነህ፣ ሊሊ፣ ይሄ ልጅ ቤቴ ምን እየሰራ ነው? ሊሊ በጣም ተደናግጣ እንትን ነው፣ ምንድ ነው፣ እኔ ሊያወራ መጥቶ ነው። ስለዚህ አንቺ ነሽ ይሄ ልጅ ወደ ቤት ያመጣሹ? ምን ቤቴ ቤቴ ትላለህ? ቤት ብርቅ ነው እንዴ ናኦል አታዩም እንዴ አስሌ ቤቴ የመጣቸው እያለ ቤት ብርቅ ነው እንዴ አዳይን በቃ ተነስ እንሄድ አዎ ይዘሽብት ወጪ ይሻላል አንድ ነገር ሳይካሰት በቃ እንሄድ ሚስትህ በጣም ጥሩ እንግዳ ናት ተቀባይ ናት አንተ ግን በጣም አስገርመኸኛል አንተ ልጅ ምሰማ ከሆነ ማያ ምሰማ ምትል ከሆነ እየጎተትኩ ነው የማወጣው እኔ ነኝ ያለ እኔ ማንም ሰው ፍቃዴ ቤቴ መምጣት አይችልም ለምለምን ኤላ ተረጋጋ እንጂ ከዚህ ልጅ መቼምራሽ አልፈልግም። ከዛ ለምለም በጣም ተናዳለች። በጣም ተናዳ እኔ በአንተ እንደዚህ ያልጠብቅም ነበረ ምን የሆንክ ነው የላ እያለች ነው። እዚህ ጋር ደግሞ ቤዛን ከዛ ውሸት አውርታለች። ፍቅር የምትናገረው ውሸት አንቺ ያምሻል፣ አንቺ ራስሽ አይደለም ፍቅሬ። ሊገባ አልቻለሁ። ምን ማድረግ፣ ሁለቱም ውሸት በውሸት ፍቅርና ቤዛ ውሸታቸውም የተጋለጠ ነው። ሁለቱም ውሸት እያወሩ ይገኛሉ። እኔ ስለ ዴቭ ጸባይ አላቅም ከአንተ ማምለጫ ዘዴ ነው ብላ ሁለቱም ውሸት እያወሩ ይገኛሉ። ሁለቱም በጣም ተናደዋል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁም እሰናበታችኋለሁ።